ፀደይ እንጨት ልልቀን ብላ ውጭ በወጣችበት ሰዓት በአጋጣሚ ሆኖ ሰዎች ሲሯሯጡ ስታይ፣ አዲስም ስለሆነች ለሀገሩ እየሮጠ ሲመጣ በፊት ለፊቷ፣ እሷም ደንግጣ በፊት ለፊቴ ሰው መጣብኝ፣ ሊዜ ነው፣ ሽፍታ ነው። ስለ ሽፍታ ሲወራ ሰምቻለሁ፣ ሽፍቶች መሆን አለባቸው፣ ስለዚህ ዚሁ ልቀር ነው ማለት ነው ብላ በድንጋጤ ዞር ብላ እየሮጠች ወደ ቤት ለመመለስ ስትመጣ የ እና ፊት ለፊቷ ያስጨናቂ የወንድሙ ልጅ ነበር፣ ማለት ያጎቱ ልጅ ነበር ፊት ለፊቷ የመጣው። እናም ስታየው ትደነግጥና እሷም ስትወድቅ ወለም ይላታል እግሯን። ወይኔ ይቅርታ፣ አንተ ነህ እንዴ ስትል አሁን ነው። ግን ምን ሆነሽ ነው እንደዚህ ምትሮጪው? ዴ በሰላም ነው ሲላት የሆኑ ሰዎች እስኪሮጡ ሲመጡብኝ እኮ ፈርቼ ነው እየሮጥኩ የተመለስኩት። በዚህ ቀን እኮ ምንም ነገር አይደረግም፣ እዚህ ሀገር ቀን ላይ እኮ ችግር የለውም። እና የሆነ አውሬዎች ምናምን ሲሮጡ አይተሽ ይሆናል ሲላት፣ እኔ ምን አውቃለሁ፣ አውሬም ሊሆን ይችላል። ፈራሁኝና እየሮጥኩ ስመጣ እኮ ነው አስደነገጥኩ አይደለም በጣም ይቅርታ ስትለው፣ አረ ምንም ችግር የለውም ለእኔ ችግር የለውም አይዞሽ ያው አዲስም ስለሆንሽ ነው እንጂ ችግር የለውም ደግሞ ማታ እኮ ስለ ሽፍቶች ስታወሩ ስለሰማሁኝ ምናልባት እነሱ መጥተው ይሆናል ብዬ እኮ ነው ትለዋለች እሱም በዚህን ሰዓት ሽፍቶች አይመጡም እሺ እና አይዞሽ ለማንኛውም ተነሺ አሁን ግን እንደዚህ አትሁኝ እንደዚህ መፍራት የለብሽም ሲላት ማለትም እንዴት እንደማልፈር ሰው አይደለው እንዴ ለሀገሩም እንግዳ ነኝ ስለማላቀው ነው ትለዋለች ሴት ወንድ አይልም። እኛ ወንዶች አንፈራም በዚህን ሰዓት ይላታል። እሺ አሁን በቃ ይቅርታ፣ ከይቅርታ ጋራ ወደ ቤት መሄድ አለብኝ ስትል ልትነሳ ስትሞክር መነሳት አትችልም እግሬን ወ ትንሽ አሞኛል መሰለኝ ወለምሳይለኝ አይቀርም እና አቅፈ ካሎ ሰርከኝ መሄድ አልችልም ትለዋለች። እሱም እሺ ነ ችግር የለውም ይላትና ይዞ ወደ ቤት ሲሄድ መንገድ ቤት ሊደርሱ አካባቢ ሉል ያገኛቸዋል። እንዴ ፀደይ ምንሆነሽ ነው ሲል ይደነግጣል። አይ ትንሽ እግሬን ወለም ብሎኝ ነው። ወደዛ ወደ ጫካው ሂጂ ነበረ ነበር ስትለው እንዴት አንቺ ምን ያንቀሸቅሽሻል? ምንሆነሽ ነው? እንዴት ወደዛ ትሄጃለሽ? ሲል ሉልም ይቆጣታል። አረ ምን ነው እንደዚህ አታካብድ፣ ምንም አልሆነችም ደህና ናት እኮ ሲል ይነግራል። ደግሞ አሁን አባዬ ያሻታል። ከዛ ደግሞ አባዬ አሽቷት ለውጥ ከሌለ እዚሁ አካባቢያችን አለች አንዲት ጎበዝ ባለሙያ ወጌሻ ወደ እሷ ጋር እንወስዳታለን፣ ስለዚህ ምንም ችግር የለውም ሲል ይመልስለታል። ሉልም እሽናውን ደግፈኝና ና ቤቱ ሰዱኝ ስትል ወደ ቤት ሲገቡ የአስጨናቂ አጎትም ይነገረውና፣ በሉሽ በሉ አምጡልኝማ እዚህ ጋር ቁጭ ልጄ ይልና እሳት ካጠገቡ አድርጎ ባዚኑን እሳት መወቅ እያደረገ ሲያሻት፣ ወይኔ ጉድ ፈላ በቃ ግሬ አይ ምንም ችግር የለውም አይዞሽ ደህና ነሽ አሁን ትድኛለሽ። ይሄ እኮ ምንም ችግር የለውም አየሽው፣ እዚህ ጋር ነው ያለውና ስርሽ ስለዞረ ነው እና ምንም ችግር የለውም ይስተካከላል። አይዞሽ ደግሞ የምንድን ነው እንደዚህ መርበትበት፣ እንደዚህ መፍራት ዴ ሲል አባትም ይቆጣል። አይ ቆይ፣ አንቺ ግን ቆይ፣ ምን አንቀሽቀሽ? ለምንድን ነው በጧት ወደዛ ይሄድሽው ሲል ይቆጣል። እና እንዴት እንጂ ልጅ የሴት እንግዳ የለውም እኮ ስለዚህ መስራቷ ጥሩ ነው፣ ግን ደግሞ መፍራት አልነበረባትም። በዚህ በጠራራ ፀሐይ ማንም አይመጣባትም። ለምን ፈራች ግን ሲል ይመለስለታል። አይ ማለቴ ወደዛ ረቃ መሄድ አልነበረባትም ብዬ ነው ስትል ያስጠነቀው ወንድም ልጅም እንደዚሁ እንዲሁን የኔ ለዚህ ጦስ የሆንኩባትኝ ሂጅ ባልላቱ ኑሮ እኮ እንደዚህ አትሆንም ነበር፣ ስትል ምንም አንቺ ጥፋት የለብሽም፣ ልጄ አይዞሽ፣ ምንም አትሆንም፣ ደግሞ ትድናለች። ኧረ አሁን እድናለሁ፣ ምንም አልሆንም። ግን በቃ ይበቃኛል አሁን ስትላቸው፣ አይቆይ ትንሽ ግን በነገራችን ላይ እነ ፋንቱ ጌት ሂደው ነው ስትል ትጠይቃለች። አይ ወደዛ ወደ ወንዝ ደርሰን እንምጣ ብለው እኮ ከአስጨናቂ ጋር አብረው ሂደዋል ይላቸዋል። እሺ ጥሩ፣ አይ ሰላም ከሆኑ ችግር የለውም ና ከጨረሱ በኋላ አሁንም እድጅ ለወጣለው ትንሽ ቆቼ ቆይ ቤት መቀመጡ ይጨንቃል። ስትል ፋንቱ ከባለቤቷ ጋና አስጨናቂ ጋር ሆነው ወክ እያደረጉ ነበረ። እንዴት ደስ የሚል ሀገር ነው ፋንቱ እኮ ወደዚህ ሀገር ለመምጣት ፍላጎት አልነበረሽም እያመነታሽ ነበር እኮ አንዴ ባዶ እጃችን አንዴ ምናምን እያልሽ ነበረ ሲል ይመልስላታል። እንዴ በፊት ማ ብዬ ነበር ግን ደግሞ አሁን ሳየው በጣም ደስ አለኝ በጣም ደስ የሚል ሀገር ነው እንዴት ነው ደስ የሚለው የእኛ ደግሞ በዚህ ወደዛ ነው የእኔም ሀገር ያለው ና በጣም ደስ ይላል አዎ እኔም አሁን ስራዬን እየጨራረስኩኝ ስለሆነ የመጣሁበትን ወደ ሀገሬ እመለሳለሁ እናም ያለችንን ጊዜያችንን አጣጥመን በደንብ ሁሉንም ማይተን መመለስ አለብን ይለዋል። አስጨናቂም አሷም አዎ፣ እንግዲህ ሉልማውን ትምህርት ሊጀምር ትንሽ ቀን ነው የቀረው፣ ና እስከዛው ድረስ በደንብ ተዝናንተን ነው መሄድ ያለብን እና አንተም ባትመጣ እኔማ ይሄን አገር አልተወውም፣ እመጣለሁ። አጎት ካሁን እንዳጎት የሆነዋል እና ምንም ችግር የለውም ሲል ይመልስለታል። በጣም ጥሩ ጓደኛ። እንግዲያውስ በጣም ደስ እያለኝ አንቺ ስፋንቷት መጭም ሲላት፣ እንዴት ልምድም አልመጣው? እመጣለሁ እንጂ እጠይቃቸዋለሁ። አገሩም ልቀቁኝ ልቀቁኝ እኮ አይልም። እውነት እንዴት ደስ እንደሚል ትለዋለች አዎ አገራችን እንደዚህ ነው። በጣም ነው ደስ የሚለው። እኔ ያው በልጅነቴ ስለወጣው ስለ ክፍለ ሀገር የማውቀው ነገር የለም። ግንደት ደስ ይላል የገጠር ልጅ መሆን ስትል ፋንቱም ትመለስላችኋለች። በሉ በሉሽ፣ አሁን ወደ ቤት፣ እስኪ ልጆቹንም እንያቸው እያሉ ወደ ቤት እየመጡ እያለ ጸዴም እድጁ አውጣኝ ብላው የአስጨናቂ ወንድም ልጅ አውጭ አውጥቷት ድንጋይ ላይ ፀሐይ ትንሽ ንፋስ እኮ ልውሰድ ብዬን ኦ ቤት መቀመጡ ጨነቀኝ፣ ትለዋለች። በቃሽነ ይላትና ውጭ ቆጭ ብለው ትንሽ ከተጫወቱ በኋላ እሺ ደግሞ ወደ ህት ጋ ልሂድና እሷ ጋር ደግሞ ትንሽ መጫወት አለብኝ ስትለው፣ እሺ ይልና ወደ እሷ ወደ ኪችን ይወስዳታል። ከእሷ ጋር ቁጭ ብለው እየተጫዋወቱ እያለ በመሀል እኔ እምልሽ እኔ ወይኔ በናች ምን ላግዝሽ? አሁን እዚህ ቁጭ ብዬ ደግሞ እግሬን ስላመመኝ እኮ ምንም ላግዝሽ አልቻልኩም አይደለ ስትላት በፍጹም አንቺ ብቻ ደናሁኝ ስት ድኝ ታግሽኛለች ምንም ችግር የለውም ትላታለች። በዛን መሀል ፋንቱ ትመጣለች። ፋንቱ ስትመጣ የፀደይ እግር ታስሮ እግዛው ቁጭ ብላ ነበረ። እሽን ልጆች እንዴት ናችሁ ብላ አየት ስታረግ የፀደይ እግር ልክ አይደለም። ፀደይ ምን ሆነች ነው ግርሽን ስትላት አይ እማዬ እግሬን ወለም ብሎኝ ትላታለች። ትደነግጥና ፋንቱ ማለቴ ነው፣ ይቅርታ ያው ስለለመርኩ ነው በማዬ ስትላት